ያው በእኛ ኦልድ ቴስትመንት እና ኒው ቴስትመንት እናንተ አትቀበሉትም አይደል? ያው እኛን ክርስቲያን እና አይሁድ እምነትን እንትን ነው የምትሉ፣ ካፊር ነው የምትሉን አይደል? የሶር ነው። ከዛ በኋላ ጥያቄ እናስቀምጣለሁ። እናንተ ከነቢያት መንገድ ያፈነገጣችሁ ናቸው። ካፊሮች ነን አይደል? ከነቢያት መንገድ ካዲዎች ናቸው፣ ከነቢያት መንገድ ያፈነገጣችሁ፣ ትክክል ስናስተምረ ክዳችኋል። ካፊር ከሆንን እንግዲህ አዳም አደም ኢቭ ሀዋ ኖህን ኑህ አብርሃምን ኢብራሂም እያለ ይቀጥላል። ዳዊትን ዳውድ፣ ሙሴን ሞስስ፣ ዮሐንስን ያህያ ብላችሁ ከኛ ከብሉ ኪዳንና ከአዲስ ኪዳን ካፊር ከምትሉት ውስጥ ብዙ መጽሐፎች ቁራን ውስጥ ገብተዋል። ብዙ ታሪኮችም ራሱ ይሄ እንግዲህ ስም ነው የጠቀስኩት እንጂ ብዙ ታሪኮች እናንተ ቁራን ውስጥ ገብቷል። እና ካፊር ከሆነ ከደፈረሰ ምንጭ እንዴት ተቀድቶ ውሃ ይጠጣል? ለምንድን ነው ከነዚህ ከኦልድ ቴስትመንት እና ከኒው ቴስትመንት ታሪክ የተወሰደው ይህንን መልስልኝ በጌታ ፍቅር። እሺ፣ እናመሰግናለን ብራዘር፣ ያው ከርዕሱ ውጭ ቢሆንም ግን አክብሬ እመልስልሃለሁ። እሺ፣ ብራዘር ካህንዬ ያልገባህ ነገር መሰለ ካፊር የሆንከው ከነቢያት መንገድ የወጣኸው አንተ ነህ እንጂ ነቢያት አይደሉም። እሺ፣ ነቢዩ ሙሴ ሙስሊም ነበረ፣ ግን አንተ የነብዩ ሙሴ መንገድ ክድሃል። ታሪኩ መሰለ ምካኔ የማወቅ ያለብህ ነገር ከቁርአን በፊት መጽሐፎች ነበሩ። ቁርአን የመጀመሪያ መጽሐፍ አለ ቁርአን የመጨረሻ መጽሐፍ ነው። እሺ አምላካችን ብዙ መጽሐፎችን አውርዷል። እሺ ብራዘር ኦኬ፣ ምሳሌ ኦሪት ይባል መጽሐፍ ነው። ሱረቱል ማኢዳ ቁጥር 44 ላይ እንደዚህ ይላል፣ እኛ ኦሪትና ተውራትን አለ፣ በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ። አምላካችን ኦሪትን አወረደ። ያወረደው ማነው? አላህ ነው። ግን ምን የተፈጠረ መሰለ መጽሐፎቹ አይሁዳውያን በረዙ። ተመልከቱ በምን እንደሚል። እነዚያ ትእዛዝን የተቀበሉ ነቢያት አለ በእነዚያ በአይሁዳውያን ላይ በእርሷ ይፈርዳሉ አለ። ሊቃውንቱና አዋቂዎቹ የአላህን መጽሐፍ እንዲጠብቁ በተደረጉ ጠባቂዎች እነማን ናቸው? ሊቃውንቱ፣ ሊቃውንቱ የሚያደረጉ ያለህን ቃል በርዘው ጨመሩበት። ግን መሰረቱ ትክክል ነ ባየ አይደለ። ስለዚህ ነቢዩ ሙሴ ሙስሊም ስለነበረ ከቁርአን ጋር አንዳንድ ነገር ተናገረ። ቁርአን ላ የተናገረው አምላካችን ለማን ተናገረ? ለሙሴ አስቀድሞ ተናገረ። አየህ አይደለ። ስለዚህ አምላካችን ማደረገ፣ ለሙሴ መጽሐፍ ሰጠ፣ ለኢየሱስ መጽሐፍ፣ እንዲሁም ደግሞ ለነቢያችን መጽሐፍ ሰጠ። ግን እናንተ ማያደረጋችሁ ነቢያቶቹ ካለፉ በኋላ ማያደረጋችሁ መጽሐፎቻችሁን በረዛችሁ እንደበረዛችሁ በጣም ብዙ ማስረጃዎች አሉ። ከነሱ መካከል ልጥቀስ። ለመጽሐፋችሁ እንደበረዛችሁ ምሳሌ ልስጥክ። መጽሐፍ ቅዱስ ተመልከት። ባትቀበሉ ላሳይክ። መጽሐፍ እዝራ እንደዚህ ላሳይክ ይላል ኦሪት ጠፍታለችና አለ። አያ ስለዚህ ትክክለኛ ኦሪት ጠፍቷል። ግን ደግሞ ምን አደረጉ መሰል፣ ያንን ትክክለኛ ኦሪት ቢያጠፉትም

አትቀበልም ብራዘር፣ ሰማያእኛ ወንጌላውያን እኮ ነን። አውቃለሁ አትቀበሉም እኮ ብያለሁ። ራዙ ቢላ ሚውት አድርገው ከንተ የአሁኑ መረጃ ትክክል አይደለም። ሚውት አድርገው ህዝቡ ለቀርብለት እኮ ነው። ሽግምት ያጋድምች ብላለ ስለዚህ መጽሐፋችሁን በረዛችሁ ህግ መጀመሪያ መሰው ትክክል ስለነበረ አልፎ አልፎ እውነት አለበት ነው እሺ ምሳሌ ተመልከት ትንቢት ኤርምያስ ምዕራፍ ስምንት ቁጥር ስምንት እንደዚህ ይላል እናንተ ተናጋሪው ማን ነው ነብዩ ኤርምያስ ነው ለማን ለአይሁዳውያን እናንተ ጥበበኞች ነን የእግዚአብሔር ቃል ህግ ከኛ ጋር አለ ኦሪት ማለት ነው የእግዚአብሔር ኦሪት ማለት ቶራ ቶራ ከእኛ ጋር አለ ነው እንዲህ ትላላችሁን እነሆ የጸሐፊ ብዕር ሐሰተኛ ነው በሐሰትም አድርጓል አለ በሐሰት ጽፏል አለ። ስለዚህ ማደረጉ የእግዚአብሔር ግን እናንተ ጋር የለም አላቸው። ህጉ ምንድን ነው እንደሆነ አለ። የፀሐፊ ብዕር መጽሐፉ ፀሐፊዎች ሲጽፉ ማድርገዋል አለ። በሐሰት ጽፏል፣ በሐሰት አድርጓል ወይስ ምን ጽፏል? ሰዎች ፀሐፊ አመናገው ነበር፣ ሲጽፉ እየጨመሩ ይጽፉ ነበር። ላይ መጽሐፉ ተበርዟል። ግን ቢበረዝም ደግሞ አልፎ አልፎ እውነት አለበት። አዳም የሚል ቃል አለ፣ አብርሃም የሚል ቃል አለ። ለምን መሰረቱ ትክክል ስለነበረ ይበቃል። እናንተ ያላቸው ኢሳያስ እኮ እግዚአብሔር ነቢይ ነው። እናንተ ብሎ እምራችኋል ያላቸው ሄረሲዎችን እኮ ነው እንጂ የእግዚአብሔርን ቃል አይደለም፣ አይሁድን አይደለም። ይህ ትክክለኛ ያልሆነ መልስ ነው የመለስከው። በአጠቃላይ እሱ ክሪቲሳይዝ ያደረጋቸው ሌሎችን ነው አይደለም። መጠየቅ ኃላፊነታችን ነው። ሪፍሌክሽን አልተፈቀደልኝ ለቅን በቃ ከተመለሱ የተመለሰውን አልተመለሰም ብለሃል። እኔ ደግሞ ያልተመለሰውን አልተመለሰ ችግር የለም። በቃ ይበቃ አብሽር ፍርዱን ጥያቄ መጠየቅ ነው የምንችለው እኛ እኛ ጠየቅ፣ መለሳችሁልን፣ አዋጣንም አላዋጣንም ለም ጠየቅን፣ መለሰ። በቃ አለቀ። አሁን ወደ ጉዳያችን ንግባ። ችግር ጨርሰናል። ሪፍሌክት እያደረገ ጨርሷል። እራሱ እኮ ዳኒ ይሰማል ጥያቄ ሳንዲያራ እንዲያታወራ ሰው እያወራ አታውሩ። ሰው እያወራ አታውሩ። መጀመሪያው ጥያቄ ሲጠይቅ ሲመልስለት እኔ አሁን አንተ ባወራኸው ላይ መመለስ አልችልም ብሎ ራሱ ተናግሮ ነበር ወይስ መጀመሪያው ጥያቄ መልሶለት ነበር? ይምራን በዛ ተስማምቶ ነው ሁለተኛው ጥያቄ የሌለም። ራሱ በጣም እንትን ሲለው ሳላህ ሐያታችኋል አላናገር ብሎ ሲከታተል ነው ያልተከታተልኩም። ግን አሁን የመለሰው ሁለተኛው በተለይ ወደ ክርስትያኑ ሁለቱም መልሶች አልተመለሱም። አንዴ ሰው ጋር አንደኛ ያልተመለሰው መልስ አንደኛ ከዚህ ከማንቀበለው መጽሐፍ ነው ያመጣው። ሁለተኛ ደግሞ ኢሳይያስ ለተሳሳቱ ሰዎች መጽሐፍቶቻችሁ ብሎ ራሳቸው አምላክ ፈጥረው ከእግዚአብሔር ላፈነገዱ ላፈነገጡ እነሱን አድሬስ ያደረገውን አዚፍ ተውራ እንደተበላሸ ዘቡር እንደተበላሸ ወይም ደግሞ ኦልድ ቴስትመንት ምንድን ነው? የኦልድ ቴስትመንት እነዚህ ፋይፍ ቡክስ ፔንቶቶክ እንደተበላሸ አድርጎ ኢሳያስ ክሪቲሳይዝ እንደሚያደርጋቸው አድርገህ አቀረብክ። እሱ ትክክል አይደለም። ይሄ ኤልያስም እንደዚሁ የከሰሳቸው እናንተ ብለዋለ በዘመናት ሮሜ ላይ ይናገራል። ሮሜ ዘጠኝ ላይ ኤልያስ፣ ሮሜ ሁለት ላይ ነው ኤልያስ ይከሳቸዋል። አይሁድን ይላል እና የተሳሳቱትን የከሰሱት በዘመናት መካከል ነቢያቶች አዚፍ የእስራኤል መጽሐፍ እንደተሳሳተ ተሳሳተ መጽሐፍታችን ተበላሽቷል እንዳሉ አድርገህ ማቅረብህ ኤምራንዬ ትክክል አይደለም። እሱ ጨርሰሃል። ከዚህ በኋላ አታወራም። እሺ ብራዘር ሜታርግህ አዳምጠኝ። ጌይሳ ከይቅርታ ጋር መጽሐፉን እሱን አላነብብከውም፣ አላየኸውም። ራሱ ይህን አይተውም። ገና አሁን ያየኸው ወላ። ለምን መሰለህ? ከላይ የሚለው ስለ እስራኤላዊ በጣም ታዘለ ላሳይክ ለማሳይክና ሌላ ማስረጃ መጨመር እንደዚህ ይላል አንድ የኢየሩሳሌም ሰዎች አጥንት እና የወቅሳቸዋል የገሰሳቸዋል ነው ነቢያቱ የሚላኩት ለአይሁዳውያን ነበረ ያወራሉ ሌላ አንደኛ ተመልከቱም እንደሚል ጥበበኞች ጥበበኞች አፍረዋል ደንግጠውማል ተማርከውማል እነሆ የእግዚአብሔር ቃል ጥለዋል አለ የእግዚአብሔር ቃ የመጣው ለማን ነው? ለእነሱ አለ ጥለዋዩ ጥለዋ ጥለዋል። ምን አይነት ጥበብ አላቸው? ጥበበኞች እና ማን ናቸው? የአይሁዳ ጸሐፊዎች ናቸው። ብራዘር ሲቀጥል ተበከዘ የእግዚአብሔር ሕግ የሚጽፎማ አይሁዳውያን እኮ ናቸው። ይህን እንኳን አታውቅም? ጨርሻ ሲቀጥል ደግሞ ሙሴ የጻፈው መጽሐፍ የለም እኮ አክቹዋሊ አሁን የቀራችሁ እንደዚህ እየተበላ መጽሐፍ አይደለ እንዴ? መጽሐፉ የለም። ኮረዳ ያያችኋል። መጽሐፉ ተበልቷል የላቸው መጽሐፍ የለም። ኧረ ሚውት አድርግ ፕሊስ፣ አትረበሽ። አሁን ወደ ረሳችን ይመለስ በቃ አሁን

እኮ ምንድን ነው የሚሆነው? አስረዳ። ለኢየሱስ በመጽሐፍ ቅዱስ ኢየሱስ በመጽሐፍ ቅዱስ መሐመድ በቁርአን በሚለው ጭምር ነው የምናወራው ስለ ቅድም በተነሳው ነገር ላይ ኢየሱስ በመጽሐፍ ቅዱስ እኮ ማለት ቅድም አሁን ወይም ደሞ ቅድም የተዋየው ነገር ምንድነው ከተባለ ስለ ቁርአን ነው። ኢሳ አለይህ ሰላም በቁርአን የተዋየ ወፈጥሮ አልፈጠረም የሚለው አይደል? አሁን የክርስትና ሰዓት ነው። በክርስትና በመን እንደዛ ከሆነ እኔ ጥያቄ እንደጠየኩት አንተም ጠይቀ የምትፈልገውን ጥያቄ፣ ውይይት ነው። ብራዘር፣ ምን ሆነህ ነው? ጥያቄ አልጠየቅህም እኮ የመጣሁት እዚህ ጋር እምነት ትክክል አደለም ብዬ ልሞግትህ እኮ ነው ብራዘር፣ ልማር ሳይሆን መጽሐፍህ ትክክል አደለም ብዬ ልሞግትህ ነው። በፖለቲ ሞኩተኛ ስ ሪላክስ። እንደዛ ከሆነ እኔ ለምሳሌ ስመልስ መሐመድን ሳልነካ መመለስ አልችልም። ለምን ስልምና ብቻችዬ የመለሱት? ለምሳሌ አሁን አንተ ጌርሳምን ለማስረዳት ማንስክሪፕት ከፍታ ወጥታ ጌርሳም

ቀጥሎ ስለ ክርስትና ስለ ክርስትና ስለ ስለ ክርስትና ብቻ የምታወሩ ስለ እስልምና አታወራም። እኔስ ወይኮ ስለ ክርስትና አላሰውም። ብራዘር የምርህን ነው በአላህ በጣም ተገርማለህ። ህዝብ ተመከሰች፣ በደንብ አዳምጡ። እሺ አሁን ላይ ድረስ ምረጥ ክርስትና ላይ አንተ፣ እሺ አንተ ድረስ ምረጥ ስለምን ነው? ወይ ነገርኩ እኮ በቃ ኢየሱስና መሀመድና አወዳደር። አሀ ስለ ክርስትና ብቻ መሆን ያለበት። ስለ እስልምና አሁን ተወያየ። ስለ እስልምና አሁን ስለ ተወያየ ቀጥሎ የምንወያየው ስለ ክርስትና ብቻ ነው። ስለ እስልምና ስንወያይ መጽሐፍ ቅዱስ አላነሳንም፣ ቁርአን ላይ ብቻ ነው ያወራነው። አሁንም ደግሞ ስለ መጽሐፍ ቅዱስ ነው፣ ቁርአን አናነሳም። ገባ? ኦኬ። እንደዛ ከሆነ በመጽሐፍ ቅዱስ ኢየሱስ አምላክ ነው ወይ በሚለው እናወራ ከፈለግ። በቃ እዚህ ስለ ኢየሱስ ብለ ማለት ለምን ከበደ? አቤት! አቤት! ስለ ኢየሱስ ስለ ኢየሱስ አምላክ ነው ነው ያልኩ ያለሁት እኮ ብራዘር እኔ ደግሞ እኔ ደግሞ አንዴ አዳምጠኝ። እኔ ደግሞ እያልኩ ያለው ኢየሱስ መጽሐፍ ቅዱስ ላይ ሰብዕና ላሳየ ነው እያልኩ ያለው። እንደዛ ከሆነን እኔም የመሀመድን ሰብዕና አሳያለሁ። ቀጣይ ደግሞ ሰብዕና ስናየ ጎን ለጎን እኮ አልሆነም ብራዘር። መጽሐፍ ቅዱስ ብቻ መልስልኝ ስለ አንዳንድ ጥያቄ እንጠያየቅ ተብሎ የመጣ ነገር ነው እንጂ ሜጀር የሆነ ዲቤት እናደርጋለን ተብሎ አይደለም። ስለዚህ ስለ ኢየሱስ ሞራል ካራክተር አወራለሁ ካልከኝ የኢየሱስ ሞራል ካራክተርን እና የመሐመድን ሞራል ካራክተር እናወራለን፤ ከዛ ሰው ያወዳድራል ማለት ነው። አለዛ የሆነው ምንድን ነው? ኢየሱስ እንደዚህ ነው ትላለህ፣ እኔ ደግሞ አይደለም እላለሁ። አለቀ በቃ አያስኬድም። አንዴ ልንገርህ፣ በጣም አዝኜብሃለሁ። ወላሂ ዶክተር ዶክተር ሁና አዝኜብሃለሁ። እኔ ሙስሊሙ ስወያይ እኮ በቁርአን ብቻ አወራሁ ስለ ቁርአን ብቻ ይሄን መጽሐፍ ሳልጠቅስ አወራሁ። ለምን ብለህ ነበረ ስለ በኋላ ክርስትና ትመርጣለህ ብለኸኛ ሪከርዳለህ፣ ሪከርዳለህ ትመርጣለህ። አሁን ስለ ቁርአን ስለ ቁርአን አሁን አንተ እኔ በመጽሐፌ ላይ ቁሜ ስለ ኢሳ አወራሁ፣ ስለ ኢየሱስ ቁርአን ላይ ብቻ ቁሜ አወራሁ። አንተ ስለዚህ መጽሐፍ ማውጣት ይከብዳል፣ በጣም ያሳዝናል እያለ ያለው ምንድነው? ስለ ነብዩ የሚነሳ ነው። ስለዚህ ሁለቱ ሊሆን ነው። አይሄ ደግሞ ለምን ስለ ስለ ነቅድም ተወያይተናል። ስለዚህ ፍግስ አሁንም ቆፍጠን ነበርና ተቀበለው። ውይይቱ ሞራል ስታንዳርዱን በምን አድርገን እንድናወራ ነው? መሐመድን ሳንነካ ከሆነ በምን ስታንዳርድ እንድናወራ ነው የፈለገው? በፈለ እኔ ኢየሱስ ያደረገውን ነገር እኮ የማሳየው ስታንዳርድ ይባል ነገር መቻቀረብሁልህ ያደረገውን አሳየው። አንተ ደግሞ ትመልስልኛለህ። ደሞ ተታስረዳል ጥያቄ መልሳሉ፣ ችግር የለውም። ኢየሱስ ካራክተር እኮ መጽሐፍ እኔ ምን ብዬ ነው ማወራው ነው? ጥያቄ እኔ አሁን ስለ ኢየሱስ ካራክተር ብትጠይቀኝ እኔ በመልስ ችግር የለብኝም። ለምን መጽሐፍ ውስጥ ስላለ ማለት ነው። መሰለ ጥሩ መፍትሄ መሰለ። አንተ ግራ ገባኝ ያጀማ መዋየት

አንተ መብት አለህ። ለምሳሌ ጠይቀኝና ልመልስልህ ለመልስልህ ከዛ አርመኝ ብያለው። ከዛ ባለፈ ግን ትክክለኛ የሆነ ዲስከሽን በተለይ ሞራል ስታንዳርድ የኢየሱስን ናንሳ ካልከኝ እማፍርበት አይደለም የምኮራበት ነው። የተባለ ግን ለዲስከሽኑ ምን ብዬ ነው አሁን ለምሳሌ ማወራው የመሐመድ ሞራል ስታንዳርድን ከጎኑ ሳላደርግ ሳወራ ትክክል አይመጣም። ብራዘር አስቲ አስብ አንተ ራስህ። ስለዚህ እያልክ ያለኸው ምንድን ነው? ስለ ነቢዩ ስለ ኢየሱስ መዋት ካስፈለገ ግዴታ ነቢዩ መነሳት አለባቸው። ኢየሱስ ብቻውን ሆኖ ሊወራ አይችልም ነው ብቻ ቁርአን ላይ አንተ የምታሳቸው መልሻል። አንተ ስታነሳ የመለስኩልህ ነበር። አሁንም አንተ ብቃቱ ካለ በእግዚአብሔር ቃል የምትኮራ ከሆነ ምን ታረጋለህ? እኔ ሳነሳ ፖይንቶች ትክክል አይደለም ታስረዳለህ። ቅድም ላስረዳህ፣ አንተ እኮ ቅድም ስጀምር አንተ እኮ ያስረዳህ አይደለ ምሳሌ፣ ቁርአን ላይ ኢየሱስ ፈጣሪ ነው ብለህ ማስረጃ አምጣ። ኢየሱስ ቁርአን ላይ ፈጥሯል አልከኝ። እኔ ደግሞ አልፈጠረም ብዬ አስረዳሁህ አይደለ። ስለዚህ ባክም ወገናችን መንፈስ ቅዱስ ከአንተ ጋር ከሆነ በእግዚአብሔር ቃል የምታምን ከሆነ የማነሳቸውን ጥያቄዎች መልስልኝ፣ ወይም ደግሞ ተወያዩ ቆፍጠን ብለን ሳለ ሳ እንዲያስማማ ወይም ደግሞ ሌላ ሰው ያስማማ እን ሚን ልጁ ዶክተር ዳንኤል እንግዲህ፣ አሁን ደብል ስታንዳርድ ካላነሳው ነው የምትለው። በአንድ በኩል በአምላክ ያላፍርም ምንም ነገር ቢነሳ መልሳሉ ነው የምትለው ነገር ግን ወደ ተግባሩ ሲገባ ነቢዩን ከጎን መተቸት አለብኝ አይነት ነገር ነው። ነገር ግን ዲፌንድ ታደረጋለህ ልክ ቅድም በአንድ ሜዳ ብቻ እንደሆነው ማለት ነው። ኢምራን ዲፌንድ ነበር ያደረገው እንጂ አታከል አረገ። ቅድም ለሁለት ሰዓታት ያህል ለሁለት ሰዓት ተኩል ለሁለት ሰዓት ምናምን እንግዲህ ስለ ቁራን ብቻ ነበር ያወራችሁት። ኢምራን አልፎ መጽሐፍ ቅዱሱን አታከል አረገ፣ በአንድ ሜዳ በእስልምና ብቻ። ስለዚህ አንተም አሁን በአንድ ሜዳ በክርስትና ብቻ ታወራለህ። ምንድነው? ታዲያ ማወራው ለሚለው ኢምራን የሚያወራውን ነገር ሐሰት መሆኑን ታሳያለህ። ኢምራን ብዙ ፖይንቶችን ያነሳል። እነዚያ ፖይንቶች ሐሰት እንደሆኑ ከቻልክ በማስረጃ እያሳየ ያን ነገር ዲፌንድ ታደረጋለህ። የምታወራው ነገር እንዳያሳስበህ። ይሄን ይመስላል፣ አይደለም? ትክክለኛ ነው። ቅድም ካወራችበት አንጻር መሆን ያለበት ነገር ነው። ይሄ ካልፈለግ ግን እናስገደድህም። ጥያቄ ይጠይቀኝ ለምሳሌ ማለ ሱስ ጻድቅ ነው ኢየሱስ አምላክ ነው ብራዘር አዎ ግን መጽሐፍ ላይ ደግሞ መጥፎ ነገሮች ሳደግ አይቻለሁ ወደ ዲስከሽን እየገባህ ነው መጽሐፍ ቅዱስን ሳነብኒ ስለ ኢየሱስ መጽሐፍ ላይ ብዙ መጥፎ ነገር አግኝቻለሁ አንተ ደግሞ ትመልሳለህ

ነው። አራት ደቂቃ አድርግለት። እኔ ምን እንደማወራ አውቃለሁ። ችግር ይቀጥል

ምራን እኔ ልውረድ እና ኒን አስገቡት ፕሊዝ። ለትየሚቅ ውስለውግ ይጠቅመውም። ዝግጁ ነህ ዳኒ? አልሐምዱሊላሂ ወከፋ ወሰላ ወሰላምን አላ ኢባዲህ ለዚን ስጠፋ። ያው ወደ ውይይቱ ገብተናል እራሳችን ምንድን ነው፣ እኛ ሙስሊሞች እንደምናምነው ከሆነ መጽሐፍ ቅዱስ ኢየሱስ ላይ ዋሽቷል ኢየሱስን አንቋሸው ተብለን እናምናለን። ለዚህም ነገር ደሞ ማስረጃዎቻችን የምናቀርብ ይሆናል ኢንሻላህ። እንደታደምጡ እጋብዛችኋለሁ። የመጀመሪያ ሀሳብ ምንድን ነው? መጽሐፍ ቅዱስ ኢየሱስን ሲያንቋሸው ከዘሩ ይጀምራል ብዬ አስባለሁ እ ለምን በእስልምናችን አስተምሮ ወይም ደግሞ እንደምናውቀው ነቢያ ዘራቸው የተከበረ ቢሆንም፣ በመጽሐፍ ቅዱስ የምንመጣ ግን ኢየሱስ ዘሩ ራሱ በትክክል ወይም ደግሞ ይቅርታ ታውቃላችሁ፣ ይቅርታ መጽሐፉ ነው የሚለው፣ እንደዚያ የተሞላ ነው። ኦኬ ማስረጃ ደግሞ ብትመለከቱ የማቴዎስ ወንጌል ምዕራፍ አንድ ቁጥር ሦስት ላይ አንድ ታሪክ እናገኛለን። እርሱ ምንድን ነው? የኢየሱስ ዘር አለ። የኢየሱስ ዘር ለምን ይሁዳ ፋሬስን ዛራን ከተማ ከመትባሴ የተወለደ ተማ ከመትባት የተወለደ ይላል። ይህ ሰው እንዴት ነው ብለን ስንመለከት፣ ኢየሱስ ቅድም ቅድም አያት ነው። እንዴት ነው ብለን ስንጠይቅ ደግሞ ተመልከቱ ጀማ፣ ዘፍጥረት ምዕራፍ 38 ላይ ኢየሱስ ስሙ ማን ነበረ። ይሁዳ ያስወለደው እንዴት ነው ከተባለ፣ ዝሙት ሰርቶ ነው። የልጁ ሚስት እሷ ጋር ተኝቶ ነው። የልጁ ሚስት አስባችሁታል? የልጁ ሚስት ጋር ተኝቶ ነውና ስንጀምርጋ ራሱ ዘሩ ራሱ በዝሙተኛ የተሞላ ነው። እና አንድ አምላክ የተባለ አካል እንዴት ብሎ ዘሩ በዝሙተኛ ይሞላል? ነው በጣም ዝሙተኞች አክቸዋሊ አሉ። ግን ይሄ በቂ ነው እንግዲህ አንድ ሰው ልጁን የልጁን ሚስት ከደፈረ ከዚህ በላይ ብልግና አለቀምን? የልጁ ሚስት! እና ይሄ ደግሞ የኢየሱስ ዘር ሀረግ ነው። አንደኛ ማለት ነው። ወደ ቀጣይ በክርስትና ኢየሱስ ያው ትል ነኝ ብሎ ይናገራል ይሆናል እና ተናጋሪው እየሱስ ነው። እሱን አሳያቸኋለሁ። እንደዚህ ይላል፣ ወደ አንተ ጮሁ፣ አመለጡ፣ አንተ ተማመኑ፣ አላፈሩም። እኔ ግን ትል ነኝ፣ ሰው አይደለሁም፣ የሰው ማላገጫ በህዙ ነው የተነኮኝ ይላል። እንዲህ ብሎ አንድ የተከበረ ሰው ራሱን ትል ብሎ ይገልጻል ነው ትል ነኝ ያለውና ኢየሱስ አምላክ ከሆነ እንዲህ ብሎ ራሱን ትል ብሎ ይገልጻል። የመጀመሪያ ሀሳቢ፣ ቀጣይ ደግሞ ሀሳቢ የሚሆነው ምንድን ነው? ኢየሱስ ሰይጣን ያንገላታው ነበረ፣ ሰይጣን ያዘው ነበረ። አንድ አምላክ የተባለ አካል እንዲህ ብሎ ሰይጣን ያዘዋል አክቹዋሊ ይሄ የቤተ ክርስቲያን ፎቶ ነው፣ የካቶሊክ ማለት ነው። እንደዚህ ያዘው ነበረ። እና አምላክ የተባለ አካል እንዴ ብሎ ሰይጣን ያዘዋል? ማስረጃ ደግሞ መጽሐፍ ቅዱስ ወንጌል ላይ የማቴዎስ ወንጌል ምዕራፍ አራት ቁጥር አንድ እንደዚህ የሚል ነገር እናገኛለን። ከዛም በኋላ ኢየሱስ ከዳቢሎ ሲፈሰን ዘንድ መንፈስ ወደ ምድረ በዳ ወሰደው። ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደው ይላል። እንዴት ብሎ አምላክ የተባለ አካል ሰይጣን ይወስደዋል? የመጀመሪያ ጥያቄ ሰይጣን ወሰደው ነው የሚለው። እና በመቅደስ ጫፍ ላይ አቆመው ይላል። እዚህ ጋር ቁሞ ራሱን አጥፋለሁ ራሱን አጥፋ ያዘዋል። እና እንዴ ብሎ አምላካችሁ በሰይጣን ይታዘዝ? አንደኛ። ደግሞ ሁለተኛ ደግሞ የሚገርመው ነገር መስ ተራራ ያወጧል ተራራን የሚያክል ነገር ያንን ሁላ የብዙ ሰዓት መንገድ ሰይጣን አውጥቷታለን። ደግሞም ዳቢሎስ አለ ደግሞም ዳቢሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። እና አምላክ የተባለ አካል እንዴ ሰይጣን ይዞት ወደ ተራራ የሚወስደው? ይህን ጥያቄ ተመለስልናል ለማለት ነው። የኦርቶዶክስ ስለ ኦርቶዶክስ አላነሳብህም። ወደ ቀጣይ ስመጣ ደግሞ ማለት ነው አንድ ሀሳብ እናገኛለን። እርሱ ምንድን ነው? ኢየሱስ ይህን ልዝለልህና በኋላ አነሳዋለሁ። ሰዎችን ለምንድን የሚሳደበው የሚል ነገር ነው። ለሱ ላንሳና ሰዓት ስላለቀ ይበቃኛል ማለት ነው። የማቴዎስ ወንጌል ላይ ኢየሱስ ሲያስተምር እንመለከታለን። ያስተምራቸዋል። ሰዎች ሲያስተምራቸው ግን እየሰደበ ነው ከአስራ ስድስት በላይ ጊዜ በግልጽ እየሰደባቸው የሚያስተምራቸው እና አንድ አምላክ የተባለ አካ እንዲህ ብሎ ይሰድባቸዋል። እነሱ መማር ፈልገው ማወቅ ፈልገው መምህር ሆ እያሉ ቢያስተምሩ እሱ እንደዚህ ይላል፣ ኢየሱስ እናንተ ግብዞች፣ አንድ ሁለት ሶስት፣ እናንተ ግብዞች፣ እንዲህ ብሎ አንድ ግለሰብ ዝም ብሎ እየተሳደበ ከነጎቤዎች እንዲ ስድብ ያስቀድሙ። በእያንዳንዱ ንግግር ስድብ ያስቀድማልና ና የተከበረ አካል የሆነ አካል ለንብን በትክክል አያስተምራቸውም። የሚያሳዝነው ነገር እንደዚህ እየሰደባቸው እንኳ እነሱ አልሰደቡትም። እነሱ ግን ተመክቶም እንደው እዚህ ጋ መምህር ሆይ ያሉ እንደዚህ ሞልጯቸው እነሱ መምህር ሆይ ያሉ ግን የሚገመው ደግሞ ሰደባቸው ምናቸው፣ ክፉና፣ አመንዝራ ዝሙተኛ አላቸው። አመንዝራት ውድ ናቸው አላቸው። እና አስቡት አንድ የተከበረ አካል ሰዎቹ መማር ፈልገው እንዲህ ብሎ እየሰደበ ያስተምራቸዋል? ነቢያት አፋቸው ገር ነው፣ ሰዎቹን ሲያስተው በፍቅር ነው የሚያስተምሩት እንጂ እየተሳደቡ አይደለም። ኢየሱስ ሲያስተምር ግን ከአንድም ከ16 ጊዜ እየሰደበ ነበር የሚያስተምራቸው። እና ከአንድ የተከበረ አካል እንዲህ ብሎ ይሄ ይገለል። ቀጣይ ደግሞ ኢየሱስ እንደዋሸ ቃል በቃል እንደዋሸ እና ብዙ ነገሮች እንዳደረገ የማሳያቸው የሆነ ሰአት ሲስ ይመል ሲሆን ያለ ስለዚህ ጊዜ ያዝልኝ፣ ችግር የለውም። እናወራለን እናወራለን። ኦኬ እናመሰግናለን። በመጀመሪያ ደረጃ ወንድማችን የሚገርም የሚገርም ነው። የኢየሱስ ዘሩ ዲቃላ አለበታል። እንደ ኢየሱስ እኮ ለኃጢአተኞች ነው የመጣው። ኢየሱስ ዲቃላን ሳይመርጥ ኃጢአተኞችን ነፃ ለማውጣት ነው የመጣው እና በዘሩ ውስጥ ለምን ዲቃላ ተገኘ ብሎ ወንድማችን አካኪ ዘራፍ ይላል። ዳትስሮንግ ብራዘር ሰዎች ኃጢአተኛ ስለሆኑ እኛ ነፃ ለማውጣት የመጣ አምላክ ነው ሳይን እሱ ከነገስታት መምጣት ይችል ነበር። እና ይሄን ጥያቄን ባት ደግሞ መልካም ነው። ይሄ መጀመሪያው ነው። እኔ ትል ነኝ አለ ያለው ዳዊት የተናገረውን ነው። ኢየሱስ በብሉይ ኪዳን መጥቶ ይህን ሲናገር አናያል። ይሄም ሌላ ውሸት ነው ብራዘር። ሶስተኛ፣ ሰይጣን ያዘዋል። እንዲህ በምድር እያለን ፈተና እንዳለ እናውቃለን። ይህንን ፈተና ኢየሱስ ክርስቶስ ተፈትኖ ነው ያለፈው። አምላክም ነው እንደገና፣ ሰውም ነው ሰውም አምላክም ነው። ኢየሱስ ስለዚህ እንደ ሰው ተፈትኗል። ከደረሰበት መከራ መታዘዝን ተማረ። የሰማይና የምድር ጌታ እግዚአብሔር ሰማይና ምድርን የሚፈጥር እግዚአብሔር ሰው ሆኖ ሲመጣ እንደ ሰው ተፈትኗል። ስለዚህ ያን ፈተና እንዳለፈ መጽሐፍ ሲያብራራ ነው ማለት ነው። ከዛም በኋላ ይሳደባሉ። ሰዎቹ ሸረኞቹ እንደሆኑ መጽሐፍ ቅዱስ ያረጋግጣል። መጽሐፍ ቅዱስ ግን እነዚህ ሰዎች መማር ፈልገው አለ ኢምራን ብራዘር የቱ ጋ ነው መማር ፈልገው የሚለው? የልባቸውን አውቆ እኮ ነው የሚለው። የልባቸውን አውቆ እንዲህ ተናገራቸው ነው እንጂ የሚለው፣ እነዚህ ሰዎች ቀና ሆነው አይልም እንጂ። ኢየሱስ እኮ ያመነዘረችውንም ለቋታል አልፈርድብሽም። እነዛ ሰዎች ግን ሊያጠምዱት ይፈልጉ ነበር የሚል የመጽሐፍ ቅዱስ ቃል አለ። ስለዚህ ወንድማችን ደብል ስታንዳርድ ነው ማለት ነው። ኦኬ፣ ሌላኛው እንግዲህ ፈልጎ የሚለውን ትተነዋል ማለት ነው። ያነሳቸው ፖይንቶች በሙሉ አውት ኦፍ ኮንቴክስት ናቸው ማለት ነው። ለመሆኑ ኢየሱስ እንዴት ነው የሰበከው ሲባል ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳበቅ በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመተው ከሕያዋን ምድር እንደተወገደ ከትውልዱ ማናስተዋለ ነው። ይሄ ኢየሱስ ላይ የተነሳ መንፈስ በኢየሱስ ስም የተወጋ ይሁን፣ በጌታ በኢየሱስ ስም የተገለበጠ ይሁን እና ምን ለማለት ነው ይሄ አስፈላጊ ነው ሆነ የተናገርኩት፣ ለዚህ ነው። ምን እያልኩ ነው ያለሁት? ኢየሱስ ለመሞት ነው የመጣው፣ የእኛን ኃጢአት ሊሸከም ነው የመጣው፣ የእኛን ኃጢአት ሊወስድ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ ልሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው። ኢየሱስ ላንቺ እና ላንተ ሲባል ኃጢአት ለመሆን ነው የመጣው ብራዘር፣ እንጂ ከሀብታም ዘር መጥቶ የሆነ ነገር ለመሆን አይደለም። ስለዚህ በመገረፉ ቁስል ሊፈውስሽ ባፈሰሰው ደም ሊያጥብህ ነው ኢየሱስ የመጣው። ኢየሱስ ማርያም እና ዮሴፍ በሀብታቸው አይታወቁም፣ በሀብታቸው አይታወቁም። ዋጋ በመክፈል ነው የሚታወቁት። በነገር ሁሉ ድሆችን መስሎ ነው ኢየሱስ። በነገራችን ላይ የተናቀ ሆኖ ነው የመጣው። የተጠላ ነው። አንድ ሰው አላረደም፣ በእጁ ደም አልፈሰስም። ብራዘር አንድ ከተማ አልተቆጣጠርም የሆነ ነገር መሪ አልሆነም። ማንንም አላስጨነቅም። ሰይፍም አላነሳም። ከዛም በኋላ ላንቺ ሲባል ኢየሱስ ታረደልሽ። ሲስተር ላንተ ሲባል ኢየሱስ ሞተልህ። ሊሞት ነው የመጣው። ሞተ። እንዴት ነው ሰው ለአንተ ብሎ የሞተልህን አምላክ በመጥፎ የሚያነሳው? ብዙ ነገር ማድረግ ሲችል ላንተ ሞተልህ እኮ ነው የምልህ ኢምራን እስሚዞ፣ ላንተ ጌታ ሞተልህ እኮ ነው የተባለው ሳላህ ጌታ ለአንተ ሞተልህ ነው የተባለው። ይህንን የሞተ አምላክ ላይ አፋችሁን ስትከፍቱ ትንሽ አታፉ። ሬዲ ሰው ስንት እሺ አልሐምዱሊላ ወከፋ ራሴን ለመቋጠር ሞክራለሁ፣ ግን ዳንዬ ፕሊዝ የገባህበት ቤት መለየት ነበረብህ። አሁን ያለው የሰበካ ቤት ሳይሆን የማስረጃ ቤት ነው። እስካሁን ለተናገርከው አንድ ማስረጃ አላቀረብክም። አያችኋል፣ ልዩነታችን ይሄ ነው። ሙስሊሞች ስናወራ መጽሐፍ ቅዱስ እየከፈትን የምናወራ ይዘን የምናወራ እናንተ ግን ዝምባችሁ የምታወቀው ሲቀጥል፣ አምላክ ለእናንተ ሞተላችኋል። ብራዘር እኛ ራ ዚ አስቡት እስኪ አምላክ ለእኛ ብሎ ሲሞትልን አምላክ ለኛ ውስጥ ተፋበት እና ሞተን ያለው እና እኛ ፕሬስ የሚሞት አምላክ አናመልክም። እሺ ዳንኤል ይመለስልህ፣ የሚሞት አምላክ የለም። የሙስሊሞች አምላክ ሐይ ነው፣ ህያው ነው፣ ዘላለማዊ ነው። ሞት ፍጡር ነው፣ ወይንም ሞት ደካማ ነገር ነው። ግን በሞት የተሸነፈ አምላክ አምላክ ይባል አይችልም። ጨርሻለሁ።